በርካታ አድናቂዎች እንደ ጉድ የሚጎርፉላት እውቋና ተወዳጇም የመስከረም አበራ ጉዳይ በማህበራዊ ሚዲያ ላይ እጅግ አነጋጋሪ አለፍ ሲልም አወዛጋቢም ጭምር ሆኗል። የሽምግልና ፕሮግራሟን የሚያሳይ ቪዲዮ ከዚያ አለፍ ሲልም የታገቢኛለሽ ጥያቄም የተጠየቀችበትን ፕሮግራምም የሚያመላክቱ ፎቶዎች በማህበራዊ ሚዲያ ላይ መሰራጨታቸውን ተከትሎ በርካቶች ጉዳዩን በተለያየ እይታም እየተመለከቱት ይገኛሉ። አንዳንዶች በመልካም መንገድ ተገንዝበው እንኳን ደስ ያለሽ ብለዋታል። ሌላኞቹ ግን የአርቲስቷን ክብር ባልጠበቀ መንገድ የማይሆኑና የስድብ ቃላት ትንም ጭምር በመጠቀም የተለያዩ አስተያየቶችን እየሰጡ ይገኛሉ። ውዝግቡ መስከረም ከቅርብ ጊዜያት ወዲህ ነፍሰ ጡር ሆናም መታየቷና አሁን ደግሞ የተለቀቁት የታገቢኛለች ጥያቄም የተጠየቀችበት አለፍ ሲልም የሽምግልና ፕሮግራም የተከናወነበትን ቪዲዮዎች ተቀላቅለውብናል የሚሉ ናቸው። ለመሆኑ መስከረም አሁን ያለችበት ሁኔታ ምን ይመስላል? ነፍሰ ጡር ናት? ወልዳለች? ወይስ ደግሞ ጭራሹኑም አላረገዘችም? እውነታውን እንነግራችኋለን። ከዚህ ባለፈ በርካቶችን ያወዛገቡት የሽምግልናና የቀለበት ፕሮግራሟን የሚያመላክቱ ፎቶዎች የመቼ ናቸው? ለምንድነው አሁን በዚህ ሰዓትስ የተለቀቁት? እውነታውን ከጓደኞቿና ከቅርብ ወዳጆቿ ባገኘነው መረጃ መሰረት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 ዕለቱ ወርሃ መስከረም ከጠባ በኋላ በአዲሱ በፈካው የአመቱ የመጀመሪያ ወር ላይ የመስቀል በዓል ዋዜማ በደመራ ቀን ማለትም መስከረም 16 በሆነ ጊዜ እንደ ወሩ የፈካች የምታምር ተወዳጅ ልጅ ተወለደች። በዚህም የተነሳ ወላጆቿ ስሟን መስከረም ብለው ሰየሙት። ተወዳጇና እውቋቷ ናይት መስከረም አበራ የተወለደችው በአዲስ አበባ ከተማ አምስተኛ እየተባለ በሚጠራው መንደር ነው። መስኪ የቤቱ የመጨረሻ ልጅ ስትሆን ሁሉም በስስት የሚመለከታት ካንዱ ቀፍ ወደ ሌላኛው ቀፍ እየተቀባበሏት የሚገባውና የሚወጣው ጉንጯን ሳም እያደረገ ያሳደጋት የቤተሰቡ ተወዳጅ ልጅ ናት። መስኪ አብዝታ የምታመሰግናትና በሕይወቴ አሁን ላለሁበት ደረጃ እንድበቃ በሩን የከፈተችልኝ የክርስትና እናቴ ናት ትላለች። እቺ ሴት እመቤት ጌታቸው ተብላ ትጠራለች። መስኪ እማዬ ብላ ትጠራታለች። በኢትዮጵያ ብሔራዊ ናሽናል ቲያትር ቤት ውስጥ የምትሰራ ሲሆን መስኪን ከልጅነቷ ጀምሮ የተለያዩ ቲያትሮችን እንድታይ እድል በመስጠት የግብዣ ካርዶችን በመሸለም ለኪነ ጥበብ ትልቅ ፍቅር እንዲኖራት ያደረገች ድንቅ ሴት ናት። በመጨረሻም በዚህ በቲያትር ቤቱ ተሰራ ዘንድ ለመጀመሪያ ጊዜም ወስዳ ያስመዘገበቻት ሰው ስለመሆኗም መስኪ በታላቅ አክብሮትና ምስጋና ትናገራለች። በቲያትር ቤቱ ስራዋን እንደጀመረች የመጀመሪያ ቲያትሯ ላይ ስትሳተፍ አስገራሚ ብቃቷን የተመለከቱት የቲያትር ባለሙያዎች እጅግ ከፍተኛ ክትትልና እንክብካቤ ያደርጉላት እንደነበር ትናገራለች። ከዚያም በርካታ ተውኔቶች ላይ የመተወን እድል አገኘች። እውቅናውም መጣም። ከቲያትሮች ተሻግራም ልዩ ልዩ ፊልሞች ላይ ድንቅ ብቃቷንም በማሳየት በመላ ኢትዮጵያን ዘንድ ተወዳጅ ሆና ሀገር አቀፍ ሽልማቶችን ጠራርጋ እስከመውሰድም በቃች። መስኪ ወደ ቲያትር ስራ ከመግባቷ በፊት በጸሎት ትጠመዳለች። ከዚያ አስከትላ ደግሞ ስለምትሰራው ስራና ስለ ካራክተሯ በጥልቀት ታስባለች። ከዚያም ከገጸ ባህሪዋ ጋር ውህደት በመፍጠር ራሷን ሆና መድረክ ላይ ብቅ ትላለች። እንዲህ ለስራዋ ክብር በመስጠቷም ነው ዛሬ ላይ በአድናቆት ስፍራ ላይ ያስቀመጧትን ስራዎችን እያሳየችን የምትገኘው። ወላጅ እናቷ በማለዳ ተነስተው ማህሌት ቆመው ቅዳሴ የሚያስቀድሱ ጠንካራ ሴት በመሆናቸው የመስኪ ስራ ደግሞ እስከ ምሽት የሚያቆይ ፣ አንዳንዴም እስከ ኩለ ሌሊት የሚያዘገይ በመሆኑም በዚህ ምክንያት በማለዳ የሚነሱትን እናቷን በሌሊት ስትገባ ላለመረበሽና ሰላማቸውንም ለመጠበቅ ስትል ከሞቀው ና ቤት ቤት ወጥታ ለብቻዋ ለመኖር ቆርጣ ተነሳች። በመጨረሻም ቤት ተከራየች። ለመጀመሪያ ጊዜ የተከራየችውን ቤት ቆልፋም ወደ ስራ ስትሄድና ስትመለስ አዲሱ ቤት እንደጠፋት ምትናገራለች። በወቅቱ ግራ ተጋብቼ የነበር ትላለች። ከብዙ ፍለጋ በኋላ ቤቴን አገኘሁ ስትልም በጨዋታ መልክ ታስታውሳለች። ያንን ጊዜም በተከራየች ቤት ውስጥ ለብቻዋ እንዳትሆን በሚል መስታወቴ ብላ ምትጠራት ያክስቷ ልጅ አብራት እንድትሆን ተደረገም። መስታወት ለኔ ሁሉ ነገሬ ናት። የብዙ ነገር የመሸፈኛ የታናሽ የሆና ግን እንደ ታላቅ የምጠብቀኝ እህቴ ናት ስትል በእንባታ አመሰግናታለች። ተዋናይት መስከረም አበራ በስንቱ በተሰኘው ሴት ኮም ላይ ድንቅ ብቃቷን በማሳየት ተወዳጅነቷን አስቀጥላለች። በርካታ ሰዎች ያልሆነ ግምት ይገምታሉ። በበስንቱ ድራማ አብራው የምትሰራው ተወዳጁ ተዋናይ አለማየሁ ታደሰ ባለቤቷ እንደሆነም ያወራሉ። ከዚህ ያለፍ ሲልም ልጆች እንዳሏቸው ሁሉ ሲያስተጋቡ ይደመጣሉ። እውነታው ግን ሌላ ነው። መስኪም እስከ ዛሬ ድረስ ባለትዳር አልነበረችም። ይልቁንም ከወራት በፊት ድንቅ የሆነ የታገብኛለሽ ጥያቄ ቀረበላት። ከዚያ በፊት አብራው የቆየችው ፍቅረኛዋ የእሷን እናም የእሱን ጓደኞች አሰባስቦ አንድ ቦታ ላይ ይቀጥራታል። መስኪም እንደ ወትሮ ሁሉም እሱን ለማግኘት ወደዚያ ቦታ መጣች። ትንሽ እየተጫወቱ ራታቸውንም እየበሉ ከቆዩ በኋላም ከመቀመጫው ተነስቶ ከኪሱ ቀለበቱን አውጥቶ ወደ መስኪ ዞረና ተንበረከከ ታገብኛለሽ ወይ የሚል ጥያቄውንም አቀረበም። መስኪን ባልጠበቀችው ሁኔታም ይህ አስደሳች ነገር በመምጣቱ ከወትሮው ለየት ያለም የደስታ ስሜት ተሰማት። እሷም ከመቀመጫዋ ተነሳ ከተንበረከከበት አንስታ አቀፈችውናም የጋብቻ ጥያቄውን ተቀበለች፣ ቀለበቷን ማጠለቀላት። ይህ የሆነው ግን ቀደም ብዬ እንዳልኳችሁ ከወራት በፊት ነበረ። ከዚያም ከአንድ ሳምንት በኋላ ሽምግልና ፕሮግራሙ ተከናወነ። በትናንትናው እለት የወጣው የሽምግልና ቪዲዮ ከነዚያ ከወራት በፊት የተከወነውን ፕሮግራም የሚያሳይ እንጂ አዲስ እንዳልሆነ ልንገነዘብ ይገባል። ለማንኛውም በፕሮግራሙ ላይ በርካታ ወዳጆቿ፣ ጓደኞቿ፣ ቤተሰቦቿና ሌሎችም የሙያ ባልደረቦቿም ተገኝተው ነበር። ከነዚህ መካከል ደግሞ በበስንቱ ድራማ አብረዋት የሚሰሩት ጋሽ ስዩም ተፈራም፣ ፍቅር ተጌታሁን፣ ዮሐንስ ተፈራና ሌሎችም ታዋቂ ሰዎች በቦታው ላይ ነበሩ። እነሱም የደስታ መልእክቶቻቸውንም አደርሰው ነበረም። የሽምግልና ፕሮግራሙ ከመከናወኑ ቀደም ብሎም የተደረገው የታገቢኛለሽ ጥያቄም ቢሆን እንዲሁ ከወራት በፊት የተደረገ እንጂ አሁን አዲስ እንዳልሆነም ይሄንንም ልንገነዘብ ይገባል። በርካታ ሰዎች በማህበራዊ ሚዲያ ላይ እንደሚሉት በቅርቡ የተደረገና የተከናወነ እንዳልሆነ መገንዘቡ ከውዝግብ ሊያድን የሚችል መፍትሄ ነው። መስከረም የታገቢኛለች ጥያቄ ከተጠየቀችና የሽምግልና ፕሮግራሙም ከተከናወነ በኋላ ሆዷ እየገፋ ነፍሰ ጡር መሆኗን ተገንዝበናል። በቅርቡ እንኳን በብሔራዊ ቲያትር በተደረገው የጌትነት እንየው የልደት ፕሮግራም ላይ መስኪም ሆዷ ገፍቶ የደረሰች ነፍሰ ጡር ሆና በመድረኩ ላይ ተመልክተናት ነበረም ይህም አሁን ያለችበትን ሁኔታም ቁልጭ አድርጎም የሚያሳይ ነው። ስለዚህም አንዳንዶች እንደ ተወዛገቡት መስኪ አላረገዘችም ወይም ደግሞ ልጇን ወልዳለች፣ ሽምግልናውም ከዚያ በኋላ የተደረገ ነው፣ የቀለበት ፕሮግራሙም እንዲሁ ከወለደች በኋላ የተደረገ ነው እያሉ የተሳሳተ መረጃ የሚሰጡና የተሳሳተ ግንዛቤን ለሚወስዱ ሰዎች ትክክለኛው ምላሽ ነው ማለት ነው በዚህ መንገድ እንድትገነዘቡት እንፈልጋለን። የመስኪ የቅርብ ሰው የሆነ አንድ ወዳጅ እንዳለው ከሆነም ነገሩ የተደረገው ቀደም ባለው ጊዜ ነው። ስለዚህም ሰው የተሳሳተ መረጃን መቀበል የለበትም የሚል መልእክት ነግሮኛል። ወደ መድረክ ከመጣች ገና ልጅ መሆኗን የሚገልጸው ጋዜጠኛ ቴዎድሮስ ተክል አረጋይ ነው። ያቺ ትንሽዬ ልጅ እንዲፍጥንጥን እድግድግ ብላም እዚህ መድረሷ ከማንም በላይ እኔን ያስደስተኛል ያስገርመኛልም በማለት ይጨምራል። ትናንት ወደፊት በኢትዮጵያ ትያትር መድረክ ላይ የምታበራ ትሆናለች ያልኳት ልጅ መድረክ ከጀመረች አስር ዓመት እንኳን በወጎ ያልደፈነች ልጅ ሆና እንዲህ ስትም ቦገቦግ ማየት ከማስደሰትም በላይ ነው ሲልም ይገልጻታል። በደረቅ ቲያትር በቴሌቪዥን ድራማ፣ በፊልም ድንቅ ችሎታዋን አሳይታለች፣ ተንበሽብሻበታለችም ብሏል። መስከረም አብራ ከትወና ብቃቷ ባልተለየ ደግሞ ድንቅ የሚል የፕሮዲውሰርነት ያልታየ አቅም አላት። ይህም አብራዋት የሰሩ ሁሉ ይመሰክሩላታል። ስራዋን እንደ ጸሎት፣ ባለሙያውን ከማክበር ነው የምትጀምረው። ሰውን የራሷ የማድረግ የማስተባበር የማሳመን የማሰራት ኃይል አላት በማለት ሄድ ይገልጻል። እኔ ለምሳሌ ይህ ሁሉ ነገር የለኝም ፣ ስለዚህ ማደንቃታለሁ በማለትም ይጨምራል። አንድ ቲያትር የተሻለ ደረጃ እንዲደርስ ከመፈለጓ የተነሳ ያንኑ ቴያትር ከአስር ጊዜ ያላነሰ ደጋግማ ጽፋኛለች ሲል ይገልጻል። ተውኔት የመረዳት አቅም በሷ ልክ አላውቅም። በነገራችን ላይ አንድን ሰው ስለወደድኩ የሌለውን መልክ የምሰጥ አይደለሁም። ለእያንዳንዱ የምሰጠው ምስክርነት እጠየቅበታለሁናም እንዲህም ስለሆነም የምናገረው እውነት ብቻ ነው ሲልም ስለ መስከረም የተናገረውን ተከሎ ይጨምራል። ከመስከረም ጋር መስራት እድለኝነት ነው፣ እኔ በግሌ ታደያለሁ ሲል ይናገራል። ከመስኪ ጋር የሰራሁትን ከትዳር በላይ የተሰኘውን ቲያትር በምልክ ጥንቅቅ ብሎ እንደተሰራም እያየው ከተመልካቹም ከአዘጋጁም ከተዋናዩም በላይ የሚቀርብበትን ቀን በጉጉት እየጠበቅኩ ነበር የቆየሁት ሲል ያስታውሳል። ትንሿ መስከረም በሙያ አድጋና ተመንድጋ ታሪኩንና ገጸ ባህሪያቱን ከኔ ከቲያትሩ ደራሲ በላይ ተረድታም፣ ስትተነትነው፣ ጉድለቶቹን ስትነቅስ ማስተካከያ ሀሳብ ከነቃለ ተወኔቱ እችኛዋ ገጸ ባህሪ እንዲህ ስትል ይሄኛው ደግሞ እንዲህ ቢልስ እሷ ደግሞ እንዲህ ብላ ብትናገርስ እያለች ድንቅ ትለኛለች በማለት ይመሰክርላታል። ምስክረማ በራ ጓደኛዬ ናት። ጓደኛ ሆና ውሏ ናት፣ ስትም አክብሮቷ ናት፣ ቀንስም የልክነት ቀለም ናት። ልጅቷ ከትወኗ በላይ ያልተነገረ ምናልባትም እሷም ራሷ የማታውቀው የተለያዩ አቅሞች ተሞልታ የተመረጠች የመጣችም ክስተት ናት ሲል ይናገራል ወደፊት ምርጥ አዘጋጅ ሆናም እንደምትመጣ አምናለሁ። የካቲት 23 2017 ዓመተ ምህረት እሁድ ባዶ በዓል እለት አመሻሽ 12 ሰዓት ላይ በዓለም ሲኒማ የታየውን ከትዳር በላይ ቲያትርን እዚህ ለማድረስ ከሁላችንም በላይ ፕሮዲውሰሯ መስከረም አበራ ዋጋ ከፍላለች በማለት መስክሯል። እኔ በበኩሌ የካቲት 23 ከዚህ በኋላም በየሳምንቱ አንድ ቀን በዓለም ሲኒማ የማመሽበት ምክንያት አግኝቻለሁ ሲል ነበር የያኔውን ክስተት የገለጸውም ተመልካች ቲያትሩ ጀምሮ እስኪጨርስ ሌላውን ዓለም ረስቶ በሳቅ እንዳውካካም ቁም ነገርም ጨብጦ የሚገርምበት ሐሳብን ይዞ እንደሚመለስ ወደ እርግጠኝነት የተጠጋ እምነት አለኝ በማለት በወቅቱ ሐሳቡን የገለጸው የቲያትሩ ደራሲ ቴዎድሮስ ተክለ አረጋይ ነው። ቴዲ ስለ መስከረም ብዙ ይላል። እንዲህ እንዲህ እያለም መስክሮላታል። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ እናመሰግናችኋለን። ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን ተዋናይት መስከረም አበራን ጉዳይ አንስተን ግልጽ ያልሆኑና አወዛጋቢ የሆኑ ክስተቶችን በእንዲህ ያለ መንገድ በተወሰነ መልኩ ግልጽ ለማድረግ ሞክረናል። እናንተም ጥሩ ግንዛቤ እንዳገኛቸው። ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ መሰናዶን አዘጋጅቸው ወደ እናንተ በማቅረብ አብሬያችሁ ቆይታ አድርጌ ያለሁ። ቻናሉን ታዲያ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ በቴሌግራም ብትጽፉልን በቀጥታ ወደኛ ይደርሳል ማለት ነው። በሚቀጥለው በሌሎች ርዕሰ ጉዳዮች እንደገና እስክንገናኝ እስከዚያ መልካም ጊዜ